መሰበር ዜና ህዳር 1 2018 ጤና ይስጥልኛ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው በቅድሚያ ማረስተ ዜናዎቹን በማስቀደም ጀምራለሁ። የኤርትራ ኃይሎች ከፋኖና ከህወሀት መሪዎች ጋር በሱዳን በአካል መገናኘታቸው ተነገረ። ቅዳሜ ዕለት በኤርትራ አስመራ ቤተ መንግሥት በነበረ የጀኔራሎችና የኤርትራ ባለሥልጣናት ውይይት መድረክ ላይ ጀነራል ፊሊጶስ ጦርነት ደጃችን ላይ ቆሟል ሲልም ተናግሯል። አብይ አህመድ ጦርነት ከኛ ጋር አይደፍርም፣ አረብ ኤምሬቶችን ተማምኖ ግን ከደፈረ ልካበሾችን ሶስት ጊዜ አሸንፈን እንዳሳየናቸው ልኩሹል አብይ አህመድ ጦርም ትምህርት እንሰጠዋለን ብለዋል። ከቀናት በፊት አዲስ አበባን በአምስት ቀን የሚቆጣጠር ሰራዊት አለን ያሉት ጀነራል ተክለ አብርሃም አስፈላጊ ከሆነ ያለ ጦርነት አዲስ አበባ ባሉን ኃይሎች የብልጽግና ባለስልጣኖችን እንጨርሳቸው ዋለን ብለዋል። በዝርዝር የምታደምጡት መረጃ ይዘናል። ወዲህ ደግሞ በአማራ ክልልም ውጊያ ሲቀጥል፣ የአገዛዙ ጦር በፋኖ ኃይሎች ድባቅ ተመቷል። ከውጊያ ባሻገርም ፋኖ በሸዋ አዲስ ኮር ያዋቀረ ሲሆን ጀኔራል ተፈራማሞ በመድረኩ ላይ የብልጽግናን መንግስት እያጥወለወልነው ነው ነው በየቀኑ እየደመሰስንና እየማረክ ነው ነው ሲሉም ተናግረዋል። ይህንን አገዛዝ ለመጣል ከሌሎች ኃይሎች ጋር እየሰራን ነው ሲሉም ጀኔራል ተፈራማሞ ንግግር አድርገዋል። ንግግራቸውን በቪዲዮ እናስመለክታችኋለን። ወዲህ ደግሞ ጀግናው ጦረኛ የጦሩ መሪ የአርበኛ መሳፍንት ተስፎ ልጅ አርበኛ ጌትነት መሳፍንት ተሰውቷል። እንዴት ተሰው የሚለውን ጨምሮ የፋኖን መግለጫ ይዘናል እናስ ደምጣችኋለን በሌላ በኩል በደቡብ ክልል የመንግስት ሰራተኞች አድማና አመጽ ሲጠሩ በትግራይ ክልል የጦርነቱ ውጥረት ቀጥሏል። የአብይ አህመድ ባለስልጣናት ከሀገር ዶላር እያሸሹ መሆናቸውም ተገልጿል። ሁሉንም በዝርዝር እናስ ደምጣችኋለን ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ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 ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የመንግስት ባለስልጣኖችን ያጋለጠ የመሰረት ሚዲያ የምርመራ ዘገባን በማስቀደም ጀምራለሁ። ኤርፖርት ላይ አንዳንድ የጉምሩክ ሰራተኞች የሚፈጽሙትን ሙስና በተመለከተ መሰረት ሚዲያ ባሳለፍ ነው ሰኞ ያወጣውን ዘገባ ተከትሎ የጸጥታና ደህንነት አካላት የየስሙላ ምርመራ ማድረግ መጀመራቸውም ተነገረ። የሱዳን ዜጎችን በመጠቀም በቀን ከአንድ ሚሊዮን ዶላር በላይ የውጭ ምንዛሬ በኤርፖርት በኩል ከሀገር እየወጣ ይገኛልም ተብሏል። በቦሌ አየር ማረፊያ በኩል የሚገቡና የሚወጡ መንገደኞች ላይ በተወሰኑ ሰራተኞች አማካኝነት የሚደርሱ እንግልቶችና የሚፈጸሙ የምስና ወንጀሎችን በተመለከተ ሚዲያችን ተከታታይ መረጃዎችን ሲያቀርብ ቆይቷል። ይህንን ተከትሎም የመንገደኞችን የቅሬታ ማቅረቢያ ስርዓት ተዘርግቶ ለችግሩ ተገቢው ትኩረት እንደተሰጠው ከዚህ ቀደም ተገልጾ ነበር። ዛሬ የምናስቃኛችሁ ልዩ መረጃ በኤርፖርቱ ዙሪያ ቢሆንም ጉዳዩ ግን ለየት ያለ ነው። እሱም በኤርፖርቱ በኩል የሚደረግ መጠነ ሰፊ ህገወጥ የገንዘብ ዝውውርን ይመለከታል። ጉዳዩ እንዲህ ነው። አንዳንድ ግለሰቦች በተለይ ባለሀብቶችና ባለስልጣኖች ያከማቹትን የውጭ ምንዛሬ ወደ ዱባይ እንደሚያሸሹ የአደባባይ ሚስጥር ከሆነ ሰነባብቷል። ታዲያ በምን መልኩ ይህ ገንዘብ ከሀገር እንደሚወጣ ግምት ቢኖርም የጠራ መረጃ አልነበረም። መሰረት ሚዲያ ለበርካታ ሳምንታት ክትትል ሲያደርግበት የቆየው መረጃ እንደሚያሳየው አሁን አሁን የሱዳን ሀገር ዜጎችን ገንዘብ አዘዋዋሪ አድርጎ መጠቀም አንዱ የገንዘብ ማሸሻ መንገድ መደረግም ተጀምሯል። እነዚህ በውጭ ምንዛሬ የተቀመጠ ገንዘብ ወደ ዱባይ ለማሸሽ የሚፈልጉ አካላት በሱዳን ዜጎች በኩል ወደ ዱባይ እየላኩም ይገኛሉ። ይህንን ስራ የሚሰሩት ደግሞ አምስት ቡድን በመጠቀም ነው ተብሏል። በእያንዳንዱ ቡድን ውስጥ ደግሞ ከሀያ በላይ ሱዳኖች ይገኛሉ። እያንዳንዱ ሱዳናዊ በትንሹ ከ10 ሺህ ዶላር በላይ ይዞ በአንዴ ይወጣል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባ ያለውን ብር አስመዝግቦ እንደሚገባ ይታወቃል። ነገር ግን ነገር ግን እነዚህ የሱዳን ዜጎች ለዚህ ስራ ብለው ቀን በቀን ከ10ሺህ ዶላር በላይ የውጭ ሀገር ገንዘብ ይዘው ይወጣሉ ያሉን በኤርፖርቱ ዙሪያ የሚሰሩ የመረጃ ምንጮቻችን ናቸው። ይህ አሰራር በቅርብ ጊዜያት በጣም እየተለመደ እንደመጣ የሚናገሩት አንድ ስም አይጠቀስ ያሉ የጉምሩክ ባልደረባ ደግሞ ዱባይ ሲደርሱ ተቀባይ ያላቸው ገንዘብ ላመጡበት 11 ዶላር ለኪሳቸው ተቀብለው ወደ ኢትዮጵያ ለሌላ ተመሳሳይ ስራ ይመለሳሉም ብለዋል። የተለያዩ መረጃዎች እንደሚያሳዩት በዚህ መልኩ በሚደረግ ህገወጥ የውጭ ምንዛሬ ዝውውር ብር በቀን ከአንድ ሚሊዮን ዶላር በላይ ገንዘብ ከሀገር ይወጣል ተብሏል። ኤርፖርት አካባቢ ይህ በግልጽ ይታወቃል። ውስጥ በግልጽ ብሩን ይዘው ሲወጡ ማንም አይናገራቸውም። ምክንያቱም አብረ የሚሰሩት ባለስልጣኖች ናቸው የሚሉት ሌላኛ የመረጃ ምንጫችን፣ ሀገሪቱ በዚህ መልኩ በርካታ የውጭ ምንዛሬ እያጣች መሆኑንም ጠቁመዋል። በሌላ ዜና መስመርተኛና ድርድር በሚል ህገወጥ አሰራር አስራር በርካቶች ውድቃቸውን ከውጭ ሀገር እንደፈለጉ እያስገቡ መሆኑንም የምርመራ ዘገባው ያሳያል። የኤርፖርት ጉምሩክ ሰራተኞች በስፋት በሚሰሩት ይህ ህገ ወጥ ድርጊት በቀን እስከ 200 ሺህ ብር እያገኙበት መሆኑም ተሰምቷል። አሰራራቸውን ሲያብራሩም በሁለት ይከፈላል ይላሉ። መስመረኛና ድርድር ተብሎ አንዱና ዋነኛው መስመርተኛ የሚባለው ሲሆን በሂደቱ ሁሉም በሚባል መልኩ ከተራላፊ ጀምሮ እስከ ድንገተኛ እንዳሉ የሚያውቁት ሆነው ኤርፖርት ውስጥ በኮድ እቃ ሳይቀረጥ ማሳለፍ መሆኑን ድርጊቱን የሚያውቁ ለሚዲያችን ጠቁመዋል። መስመርተኛ የሚባለው እቃው ከኤክስሬ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ይወጣል። ሌላው መንገደኛ ግን በአስር ሺህ ብሮች ለሁለትና ለሶስት ተጨማሪ ሻንጣ ይከፍላል በማለትም አስረድተዋል። በሌላ በኩል ድርድር በሚባል አሰራር ስራውን የሚሰሩት የኤክስሬ ማሽን ሰራተኞች፣ እንዲሁም ውስጥ ያሉ ፈታሾች መሆናቸውም ታውቋል። የኤክስሪ ሰራተኛው እቃውን ፍተሻ ክፍል እንዳይገባ ያደርጋል። የያዝከውን ውድቅ አይዞ ያስወጣል። በማንግስቱ ደውሎ ከ5000 እስከ 10000 ብር አስገቡ ይላል። ይገባለታልም። ፈታሾቹ ደግሞ ውስጥ የገባ ነጋዴ ስልክ ተቀብለው ለየስሙላ የተወሰነ ነገር ጽፈው ያስወጣሉ። በማንግስቱ ደውለው ብር አስገቡም ይላሉ። ይህን ድርጊት ሲፈጽሙም ከምጽፈውና ከሚቀረጥ እያሉ በግልጽ ሀገርን ገቢ እያሳጡ መሆናቸውንም የመረጃ ምንጮች ለሚዲያችን ገልጸዋል። የሚገርመው ነገር ደግሞ ይህ ሁሉ የሚሰራው በመንግስት ባለስልጣኖች ነው። ኤርፖርት ውስጥ እየተሰራ ያለው ኮንትሮባንድ ጉድን የሚያስብለው እቃ ከዱባይና ከቻይና በሻንጣ እያደረጉ ከሶስት እስከ አራት ሻንጣ ሳይፈተሹ ይዘው ይወጣሉ። ውስጥ ያሉት ሰራተኞች ደግሞ ያሳልፋሉ፣ ያለ ገደብ። በዚህ መልኩ ኮንትሮባንድ እየተጧጧፈም ሀገሪቷ እየተጎዳች ነው የሚሉት አንድ ጥቆማ ሰጪ ናቸው። ታዲያ የዚህን ዘገባ መውጣት ተከትሎ የመንግስት የጸጥታና ድን የደህንነት አካላት ከባለፈው ሐሙስ እለት ጀምሮ በኤርፖርት ውስጥ ምርመራ መጀመራቸውም ታውቋል። አንዳንድ መረጃዎች እንደሚያሳዩት የተወሰኑ መስመርተኛ በሚል ስም የሚታወቁ ነጋዴዎች በቁጥጥር ስር ውለዋል ነው የተባለው። ነገር ግን ይህም የስሙላ ነው ነው የተባለው ምክንያቱም ይህን ስራ እንዲሰሩ የሚፈቀድላቸው የስርዓቱ ተጋሪ የሆኑት ናቸው አሁን በኢትዮጵያ ውስጥ የሚታዩ ድንገት ስርዓት ፈጠር ድንገት ከየት እንደመጡ የማይታወቁ ስርዓት የፈጠራቸው ባለሀብቶች የሚሰሩት ስራ ነው። ታዲያ የመንግስት ባለስልጣኖች እጃቸው ከታች እስከ ላይ በዚህ ተጨማልቋል። ይህ በእንዲህ እንዳለ በሌላ በኩል ከመቀሌና ከደቡብ ክልል የተሰሙ አጫጭር መረጃዎች እናገራችሁ። መቀሌ ሰው አልባ ከተማ መስላለች። ጎዳናዎቿ ጸጥ ረጭ ብለዋል። ታጣቂዎችም በብዛት አስፓልት ላይ ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴም የለም። የሸቀጣሸቀጥ ዋጋ በእጥፍ ጨምሯል የተባለው። ህዝቡ ፍርሃት ላይ ሲሆን፣ ወጣቶች እየተሰደዱ ነው። ሽማግሌዎቹ የህወሀት አመራሮች እንደ ሽሬ የመሳሰሉ አካባቢዎች ሄደው ከትመዋል የተባለው ነው። የብልጽግና ሹማምንቶች ባህላዊ ጄኔራል እያሉ የሚጠሯቸው የህወሃት ጀኔራሎችም እንቅስቃሴያቸውን ገድበዋል ነው የተባለው። ታጣቂዎችም ስነ ልቦናቸው ጦርነት እናድርግ አናድርግ በሚል ለሁለት መከፈሉም ነው የተነገረው። ለዳግም ጦርነት ዝግጅት ከባድ ቅድመ ዝግጅት እየተደረገ ነው። ከቀናት በፊት እንደዘገብነውም ህወሀት ከዚህ ቀደም ቀብሮ የደበቃቸው ከባባድ መሳሪያዎችንም እያወጣ ነው። ከዚህ ቀደም በ2013 የነበረው የውጊያ ሞራል ከዚህ ቀደም በ2013 የነበረው የውጊያ ሞራል በትግራይ ሰራዊት ውስጥ ባይኖርም በከፍተኛ አመራሮች በኩል ግን ከፍተኛ የውጊያ ሞራል እየታየ መሆኑም ተገልጿል። ይህ በእንዲህ እንዳለ ደግሞ ከደቡብ ክልል ሰበር ዜና ተሰምቷል። በደቡብ ክልል ከሚቀጥለው ሰኞ ጀምሮ መንግሥት ላይ አድማ ተጠራ። የብልጽግና ማፊያ ቡድን የመንግስት ሰራተኞችን ደሞዝ ጨምር ያለው ብሎ ዘላብዶ ኑሮ ኑሮን እሳት ዋጋ ላይ ሰማይ ካደረሰ በኋላ የስድስት ክልሎችን ማለትም ሲዳማ፣ ጉሙዝ፣ ደቡብ ምዕራብ፣ ማዕከላዊ ኢትዮጵያ፣ ደቡብ ወዘተ ክልሎችን አዲሱን ደሞዝ መክፈል ባለመቻሉ ከቀጣይ ሰኞ ጀምሮ የስራ ማቆም አድማ እንደሚደረግ ከህቡ አደረጃጀት ኮሚቴዎች የደረሰን መረጃም ያመላክታል። እንኳን አዲሱን ደሞዝ ጭማሪ ሊከፍለን ይቅርና ከዚህ በፊት ያልተከፈለን ክምር የደሞዝ ክምችታችንንም አልሰጠንም ሲሉ የደቡብ የመንግስት ሰራተኞች ገልጸዋል። በዚህም አድማ ለመውጣት ተገ ይገድናል ሲሉም ነው ለሚዲያችን የገለጹት። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ከማለፌ በፊት ከኤርትራ የተሰማውን ሰበር ዜና አስቀድማለሁ። ቅዳሜ ዕለት በኤርትራ ቤተ መንግስት በነበረ የጀኔራሎችና የሀገሪቷ ከፍተኛ ሹማምንት መድረክ ላይ ስለ ኢትዮጵያ ሲዶል ለተማምሸቶን ዘሆርን አፍሪካ አይስ የተሰኘ በምስራቅ አፍሪካ ዙሪያ የሚጽፍ የመረጃ ምንጭ ዘግበዋል። በትላንትናው የከፍተኛ ባለስልጣናትና የጀኔራሎች ስብሰባ ላይ በቀጠናው ካለው የጦርነት ስጋት ጋር በተያያዘ ከፍተኛ ውይይት የተደረገ ሲሆን የሱዳኑ አርኤስኤፍ ኃይልና የኢትዮጵያው የአብይ አህመድ ኃይል ለኤርትራ እንደ ስጋት ቀርበው ከፍተኛ ውይይት ተደርጎባቸዋል የመክፈቻ ንግግር ያደረጉት ጄኔራል ፊሊጶስ ጦርነት ደጃችን ላይ ቆሟል ዝግጁ ልንሆን ይገባል ሲሉም ተናግረዋል ጄኔራሉ ስለ አብይ አህመድ ኢትዮጵያ በተደጋጋሚ ዝርዝር ጉዳዮችን ያቀረቡ ሲሆን የኢትዮጵያ መንግስት ጦርነቱን የመጀመር አቅም የለውም ነገር ግን አረብ ኤሚሬቶች ቃል የገቡለትን ስምምነት ተማምኖ የአየር የበላይነት እነሱ እንደሚሉት በሱ ተጠቅመው ሊጀምሩ ይችላሉ ሲሉ የተናገሩ ሲሆን ከሶስት ጊዜ በላይ ገጥመነው አሳ ፍረን የመለስነውን ማንም አያሸንፈውም የተባለውን የሀበሻን ኃይል ጦር ታስታውሳላችሁ። አሁን ደግሞ የኩሽ ኃይል ገጥሞናል። ውጊያ በገጠመበት ሁሉ የሚሸነፈው የኩሽ የአብይ አህመድን ጦር በመሬት ላይ ለእኛ ምንም ነው ሲሉም ጀኔራል ፊሊጶስ ተናግረዋል። ከዚህ ከእሳቸው ሰፊ መክፈቻ ንግግር በኋላ ሌሎች ጀኔራሎችም ንግግር ያደረጉ ሲሆን ከቀናት በፊት ከኢትዮጵያ ድንበር አቅራቢያ ሆነው ለኤርትራ ሰራዊት በአምስት ቀን አዲስ አበባን የሚቆጣጠር ሰራዊት አለን ያሉት ጄኔራል ተክላይ አብርሃ በዚህ የቤተ መንግስት ጉባኤ ላይ ደግሞ ጦርነቱ ሳይጀመር አዲስ አበባ ላይ ያሉ ባለስልጣናትን እየለቀመ የሚገል ቡድን አሰራጭተን ብልጽግናን ባዶ ማድረግ እንችላለን ሲሉም ተደምጠዋል። በዚህ ስብሰባና ውይይት ላይ የህወሀትና የፋኖ ኃይሎች ጉዳይም የተነሳ ሲሆን የፋኖ ወቅታዊ አቋም በኤርትራ ኃይሎች ብልጽግናም ለማዳከም በቂ ሆኖ መገኘቱን በቂ ሆኖ እንደሚገኝ ያነሱ የኤርትራ ሹመኞች እንዳሉም ተነግረዋል። በቀጥታ ከፍታ ከፋኖ ኃይሎችና ከህወሃት መሪዎች ጋር ግንኙነት እየተደረገ መሆኑን የመረጃ ምንጮቹ አልደበቁም። ይህ ዘሆርን አፍሪካ አይስ የተሰኘው ጋዜጣ በሱዳን ውስጥ የፋኖ መሪዎች ከቲዲኤፍ መሪዎችና ከኤርትራ ጀኔራሎች ጋር የጋራ ትስስር መፍጠራቸውንና አንድ ላይ መታየታቸውንም ተናግረዋል። በነገራችን ላይ ከጀኔራል ተክላይ አብርሃ ንግግር በኋላ በትላንትናው ዕለት በአዲስ አበባ ታይቶ በማይታወቅ ሁኔታ የትግራይ የኤርትራና የአማራ ወጣቶች እየታፈሱ መሆኑንም አረጋግጠናል። ብልጽግና ባለስልጣኖቹ የማረፊያ ቦታ እንዲቀይሩም አዟል። ባለስልጣናት ሊገደሉብኝ ይችላሉ በሚል በአብይ አህመድ ላይ ከባድ ስጋትም ተፈጥሯል ነው የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች እንዲሁም አበይት ጉዳዮች አልፋለሁ። በቅድሚያም ከወሎ ወደተገኘው ሰበር የጦር ግንባር መረጃ እናልፋለን። በመካነ ሰላም ዙሪያ ወረዳ በተደረገ ትጋሎ በሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር 45ኛ ክፍለ ጦር ሰራዊት ከባድ የሆነ የሰብአዊና የቁሳዊ ኪሳራ እንደደረሰበት ታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ በትላንትናው እለት በወሰደው እርምጃ ታላቅ ድል መጎናጸፉን የህዝቡ ህዝብ ግንኙነት መምሪያም ለሚዲያችን በላኮ መረጃም አሳውቋል። በዚህም በሰሜን ምስራቅ እዝ 81ኛ ኮር 45ኛ ክፍለ ጦር ስር የሚገኙ የአንድ ጋንታ አባላት ሙትና ቁስለኛ ሲደረጉ በክፍለ ጦሯ ላይ ተጨማሪ የሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ነው የተባለው። ከፋኖ ጋር የእጅ በእጅ ውጊያ በማድረግ ያልቻለው የብልጽግና ኃይል በወረዳው በታዳጊዋ ምቅልላ ከተማ የእሁድ ገበያ እየተገበያዩ በነበሩ ገበያተኞች ላይ የከባድ መሳሪያ ጥቃት በመፈጸም አምስት ንጹሐኖችን ሲገድል በርካቶችን ማቅሰሉም ታውቋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ከጎንደር አሳዛኝ መረጃ ተሰምቷል። ጀግናው ሻለቃ ጌትነት መሳፍንት፣ የጀግናው አርበኛ የመሳፍንት ልጅ የአማራ ህዝብን በሙሉ አኩርቶም ተሸኘ። ሻለቃ ጌትነት መሳፍንት ለአማራ ህዝብ ሲባል የሚያምር መልክና ቁመናው ወጣትነቱ ጀግንነቱ፣ መዝናናት መፈንደቁ፣ ገንዘብና ማጌጡ ሳይበግሩት ከኩዮቹ ተለይቶ በለጋ እድሜው ክላሽ አንግቶ ዱር ቤቴ ብሎ የአባቱን አርበኛ መሳፍንት ተስፉን ፈለግ ተከትሎ ለአማራ ህዝብ መከራና ስቃይ መፈናቀልና ሞት አጠር ለመሆን ከፊት በመሰለፍ ማድረግ ያለበትን ሁሉ እንደ ኮዳ ውሃ አንጠፍጥፎ መስጠት ያለበትን ሁሉ ሰጥቶም በክብር ተሰዋ። ሻለቃ ጌትነት መሳፍንት ህይወቱን በሙሉ ለአማራ ህዝብ ሰጥቶ ከአጭር ጃ ተራራ እስከ ጎንደር ከተማ ከጎንደር ዙሪያ እስከ በለሳ ከደባርቅ እስከ ማይጸብሪ ድረስ ደከመኝ ሰለቸኝ ሳይል የብልጽግናን ኃይል እንደ ቆሎ እየቆላ ፊቱ ላይ ጠላት ለሴኮንዶች የማይቆሙ የአባቱ ልጅ ነበር። ጀግናና ብርሌ ዕድሜ የለውም ነውና ነገሩ እንደ አላዛር ከሙታን ላይ ነሳ የትግል ዓላማውን አድራ ሰጥቶም በክብር አርፏል። ለአባቱ አርበኛ መሳፍንት ተስፉና ለወንድሙ አርበኛ ሻምበል መሳፍንትን ጨምሮ ለመላው የአማራ ፋኖና የትግሉ ማህበረሰብ በሙሉ መጽናናትን እንመኛለን። የጎንደር በጋሻው ክፍለ ጦር ሕዝብ ግንኙነት ኃላፊ አርበኛ ታደሉ ነው መረጃውን ያጋራን ይህ በእንዲህ እንዳለ ደግሞ የአፋባሃ በላይ ዘለቀዝ መግለጫ አውጥቷል። አርበኝነት በጀግንነት መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው በማለት ይጀምራል ከአፋባሃ በላይ ዘለቀዝ የተላለፈ የሐዘን መግለጫ ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለሀገር ከራስ በላይ ለህዝብ በማስቀድም በላብ ተጠቅመን ደማችንን አፈሰን አጥንታችንን ከስክሰን አንጡርና ንብረት አባክነን በድል በክብር ሀገር ጸንቶ እንዲቆይና ዛሬም የህዝባችን ማንነታዊ ህልውና ጣም አስቀጣይነት አርበኝነታችን መሆኑን እንገነዘባለን። ጥቅምት 29 ቀን 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅር የተሰኘች አነስተኛ ከተማ የጠላትን የእጃ ዙር ተሌኮ ተለኮ ሳነግቡ እንዳልቀሩ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው ሶስተኛ ኮር አስተዳዳሪ ኃላፊ ሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ተከፍሏል። ከ10 ዓመት በላይ ከወላጅ አባቱ ከአይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ ለጋነት እድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ሕዝብ ለመታደግ አያሌ ጦርነት ግንባሮችን በድል የቋጨው ጌትነት መሳፍንት በተለያዩ ግንባሮች ተጋድሎውን አምስተኛ ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ እየተሰለፈ ሲያሻው በክላሽ ሲያሻው በብሬን የብልጽግናን ኃይል እያራገፈ የአገዛዙን ጦር ድል ሲነሳም ኖረዋል። ወላጅ አባቱ አርበኛ መሳፍንት ተስፎ አጎቱ መከተተስፎ ተስፉን ወንድሞቹ ሻምበል መሳፍንትን ገብሬን፣ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሰለፉበት የአስርተ ዓመታት የአማራ ትግል የጨለመው ዘመን ጸለምት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግኖች አርበኛ መካከል በለጋ ዕድሜያቸው የተሰለፉት ብላቴናዎቹ ጌትነት መሳፍንትና ሻምበል መሳፍንት እንደነበሩም ሀገር ያወቀው ፀሐይ የሞቀው ሀቅ ነው። አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚ የህይወት መስዋዕትነት እስከከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነት በጀግንነት የተሰጠውን ህዝባዊ ተልእኮ ሁሉ ሲፈጽም ቆይተዋል። ከዚህ ቀደም በርካታ ቤተዘመድ ዘመድ በትግሉ መስዋዕትነት ያጣው የምንጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፎ የአብራኩ ክፋ የሆኑትን ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንትን በማጣቱ እንዲሁም የእዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነትን የተሰማንን ልባዊ ሀዘን እየገለጸን አርበኝነት በጀግኖች መሥዋዕትነት ጌትነት የደም ቀለም የሚከተብ ህያው የኪዳን ብራና ነውና አርበኛ ጌትነት መሳፍን ተስፉና ሌሎች እልፍ ጀግኖች አርበኞቻችን አላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንተጋል ለወዳጅ ቤተ ዘመድ መጽናናቱን እንመኛለን። የአማራ ፋኖ ብሔራዊ ኃይል አፋብአሀ ሰሜን አማራ ገጠና በላይ ዘለቀ። በመጨረሻም ይህ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ገጠና ሳምነው እዝ ሁለተኛ ኮር መመስረቱን አስታወቀ። የቀድሞ ከሰም ክፍለ ጦር በትላንትናው እለት በይፋ ወደ ኮር አድጓል። በውስጡ ግዙፍ ሰራዊት የገነባው የከሰም ክፍለ ጦር አደረጃጀቱን ወደ ኮር እንዲያደርግ ተደርጓል። ኮሮ በስሩ ነበልባሉ ክፍለ ጦር፣ ኃይለማርያም ማሞ ክፍለ ጦርና ቡልጋ ክፍለ ጦር እንዲሁም ሻምበል ፈንታና የረር ብርጌዶች በማቀፍ የደቡብ አማራ ቀጠና ሳምነው እዝ ሁለተኛ ኮር ሆኖ ተመስርቷል። በምስረታ ስነ ስርዓቱ የአፋ ባሃ ሴንትራል ኮማንድ አባል ጀኔራል ተፈራ ማሞ የአፋ ባሃ ሴንትራል ኮማንድ አባልና የደቡብ አማራ ቅጠና አሳምኖ እዝ ስራ አስፈጻሚ አባል ፕሮፌሰር ማርኮው መንግስቴ የአፈባሃ ደቡብ አማራ ቅጠና አሳምኖ እዝ ጽህፈት ቤት ኃላፊ አርበኛ ዳግማዊ እንዲሁም የእዙ ህዝብ ግንኙነት ኃላፊ አረበኛ ዶክተር አብደላ ድሬስ እንዲሁም የእዙ ምክትል ወታደራዊ አዛዥ አርበኛ ሀምሳ አለቃ ካሳም ተገኝተዋል። በመድረኩ ላይ ጀኔራል ተፈራማሞ ንግግር አድርገዋል። አድምጠናቸው እንመለስ ዛሬ ለዚህ ጦሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለ ቢዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምንጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟ ነው። ይህ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለ የምናደርገው መሆን የለበትም። ኢትዮጵያ ሀገራችንና አንጠላት ግን በመላ ኢትዮጵያ ይሄ ሕዝብ እየተከተለ እንደ ብሄር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርነበትም። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው አስራ ሁለት እዝ አሰልፏል። ብልጽግና አስራ አንድ እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። አስራ ሁለትን እዝ ነው እየተጠራመሰ ያለ። ይሄን እዝ ግን እስከሚያጠለው ሁሉ ድረስ እስከሚያጠለው ሁሉ ድረስ እየተመጣ መሆኑን ሁልጊዜ ከምሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ። ሁልጊዜ ግዜ እቅድ ያቀዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን ከድንፋታ አላለፈም። ይሄ ደግሞ የናንተና የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው ለሱ አይደለም። ይሄ በምንድን ነው የተገኘ? በመደራኬት ነው። ልክ አሁን እየሄነበት ባለው ጉዞ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ፣ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንንም ምንም ብቻ አይደለም የኛ ጥያቄ። በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኖር ነው። አትኖሩም ነው አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታን በተለያየ የአማራ ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራ ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከእኛ ጋር መኖር ንገ የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን የጋራ ጥላታችን ከመጣን፣ የጋራ ጥላታችን ከዚህ ምድር ካጠፋን ደግሞ እንዴት በእኩልነት በሀገራችን መኖር አለብን እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እናያዛላለን። እኛ ያለው አትግደሉና